ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰብ፣ ወይ እንዴት ናችሁ? ካለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት የዓለም ዳርቻ የክርስቶስ ሰላም በስቲ ይበልላችሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወሉን ምልክት መንካታችሁን አትርሱ። እሱ ቤተሰብ የሆናችሁ ደግሞ ወዳችሁና ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ። ማበረታታችሁ እንደቀጠለ ይሁን። አስተያየትም ካለ ያልተመቸ ነገር እቀበላለሁ። አስተያየት ጻፉልኝ። ዛሬ ግን በሜዳ በዩቱዩብ በአለም መነገጃ፣ በቲክቶክ ደግሞ መፈመሻ የሆነች አንድ ብርቱ እና ጠንካራ የብዙዎቹን እህቶቻችንን እንቧ ያበሰ ጀግና ሴት ስለሷ፣ ስለተዘመተባት፣ ስለተካሄደባት እንዳንድ እናትም እንደመሆኔ እናትም እንደመሆኔ የተሰማኝን ስሜት እውነት ለመናገር እግዚአብሔርን በጣም አልቅሻለሁ ማለት በልጅ ሲመጣ በጣም ነው የሚከብደው። በጣም እሷ አለ ራሱ ብላለች በሀቢባው ማለት ነው። እና በሀቢባ ዙሪያ የተሰማኝን ስሜት እንደ እናትነት ደግሞ እንደ ሰውኛ መናገር ያለብኝ እንናገር ነው። እና የመጣውን ሲሸር እያደረጋችሁ አስተያየት ሲሰጡ ሀቢባን እኔ መወዳት ማደንቃት ዛሬ ሙሉ የኢትዮጵያ ሕዝብ ባወቃት ጊዜ አይደለም ሀምሳ ሰው ቁጭ ብሎ መቶ ሰው ቁጭ ብሎ በሚከታተልባት ሰዓት ጊዜ የዛን ሰዓት በጣም ነው የምወዳት፣ በጣም ነው የማከብራት። በጣም ለእኔ መልካምና ትሁት ሴት ነበረች ማለት አንትን በቃ እሷ ማለት አንዳንድ ጊዜ እኛ ሰው ስንባል ሁሉንም ነገር እኛ በፈለግነው ሳይሄድ ከምን ካልሄደች ይባላለን። እናንተ በፈለጋችሁት መሄድ የምትችሉት እናንተ ራሳችሁ ብቻ ናችሁ እንጂ እንደ ሃይማኖት እንደዚያ ነው። ልብሷ አለባብሷ እንደዚያ ነው። የሰው ልጅ በሃይማኖቱ ሃይማኖቱ የማይፈቅደውን ነገር ቢያደረግ ቢሰራ የሚጠየቀው ያ የሰራው ሰው ነው እንጂ አልፎ ሌላ ሰው አይጠየቅም። በእርግጥ እንደ እምነታችን አባቶቻችን የእምነት አባቶቻችን ያስተምሩናል። ያንን ደግሞ መውሰድ የራሳችን ነው። ግን አሎስጅን በቃ በፈለግኩት ዓለም እኖራለሁ ማለት እኮ ይችላል እና ይህንን አሁን ለምን እንደዚህ ልልላቸው የመጣችሁት የመጣሁት እኔ በቃ በዛ ሰው ሁሉ ትንሽ ትልቁ በሚነቅታ ሰዓት እኔ ወዳታለሁ። በቃ በጣም ከሷ መማር የምፈልገው እናትነት እንደት መሄድ እንዳለበት እና በቃ ኃላፊነቷ ምናምን ብቻ የተመቸችኝ ነገር ነበራት። ሀምሳ ሰው ቁጭ ብሎ ሲከታተላት ሀምሳ ሰው ብቻ ሀያ አምስት ሰው ብቻ በነበራት ሰዓት እኔ ሀቢባን ወዳታለሁ። ዛሬማ ያው የሚያጠቋት የተወሰነች ቢሆን ግን በይበልጥ እሷን አድናቂ ነው። ብዙዎችን እንባብሳለች እና ግን እንደዚህ አይነት ድርጊት ያደረጋችኋት ሰዎች እስቲ እናንተን ተጠይቃችሁ፣ ምናልባት የወለዳችሁ ከሆናችሁ ለወደፊትም ደግሞ አግብታችሁ ልጅ ለመውለድ ያሰባችሁ ከሆናችሁ ምናልባት ያልወለዳችሁ ከሆናችሁ የወደፊት እጣ እጣችሁ የምትወልዱት ልጅ እንዴት ነው? አይደለም ተውት፣ እናንተ አግብታችሁ የምትወልዱት ልጅ ተውትና እናንተ ነገ ሰውነታችሁ ይሄንን ደንቆሮ ልጅ ምናምን ምናምን ብላችሁ የተናገራችሁበት አፋችሁ ነገ ጧት ምን እንደሚገጥማችሁ ታውቃላችሁ። ተራራ ይሱናችሁ ልታድሩ ሁሉ እኮ ትችላላችሁ። አይናችሁ ጠፍቶ እኮ ልታድሩ ትችላላችሁ። ግን ይሄን ስለማደራችን ነገ ጧት፣ ከሰዓት፣ ከደቂቃ ምን መፈጠር እንዳለበት የማናውቀውን ይሄን አፈር ገላ ተሸክመን ልክ እኛ ፈጣሪን አነጋግረን እንደተፈጠር እንደ ሀርገ ፍጠረን ብለን በራሳችን ፍቃድ የተፈጠርን አስመስለን ልብ የምታቆስ ክሶች ግን ጤነኛ ናችሁ? እናንተ ጤነኛ ናችሁ? ለያን በነገራችን ላይ በአሁን ሰዓት የአሁን ሰዓት ጡር ውሎ አያድርም። እግዚአብሔርን የመጨረሻው ጊዜም ሆኖም ምንለኋል። እያንዳንዷ ነገር ውሎ አታድርም። ቶሎ ነው የሚደርሰው። ደግሞ የደረሰባችሁ እንደዚህ ያስለቀሳችኋት ከሃይማኖቷ ልታስክዷት የነበራችሁ ግን እኔ እግዚአብሔርን በጣም ለለቅሶ ለምን ለመከፋት በጣም ቅርብ ነው። ሲከፋኝ አይቆይም። በማንኛቸውም ነገር ድምት የሚያደርግ ነገር ቶሎ ነው ማለቅሰው። እንደዛ ሆና ስታለቅስ በጣም ከታች ቁጭ ብዬ አብሬያት ነው ያለቅስኩት። እግዚአብሔር ምስክሬ ነው። ማለት ልጅ ነው። እኔም ልጅ አለኝ። የልጆች እናት ነኝ ልጅ ሲነካ በጣም ስሜቱ ከባድ ነውና እሷ ደንቆሮሊ ቆሮኒ ሲጠይ ብላ አይደለም። እኔ እንደው ላልኩት ራሱ እግዚአብሔር ይቅር በለኝ። እንደዚ አይነት ብላችሁ አስጸያፊ ብላችሁ ከፈጣሪዋ ጋር ራሳችሁ ተጣርታችሁ እሷ ልታጣሉ የነበራችሁ አላችሁ ማለት ይህንን ነገር ካልፈረደልኝ ፈጣሪ እኔ ስድስት ስልሳ ስድስት ሆናለሁ ነበር ያለችው። ግን እግዚአብሔር ይመስገን ቅርታ ጠይቄዋለሁ። ለብቻ ይብላል የፈጣሪዋ ማለት ያስቀየምኩት ፈጣሪ ነበር፣ እንደዛ እሆናለሁ ብዬ አሁንም እሱኑ ጠይቄዋለሁ ብላለች። እግዚአብሔር ቶበትም ገብታ በሃይማኖታ ፈጣሪዋን ይቅር ምትልበት ጊዜ ለብቻዋ የምታዳምጥበት ጊዜ ይኖራታል። ግን ማለት እንደዚህ የዘመታችሁባት ሰዎች እውነት ሀቢባ ከሀቢባ የወጣው ቃል ሳይገባችሁ ቀርቶ ነው ምን ለማለት ፈልጋ እንደሆነ ሳትረዱት ቀርቶ ነው። ይችን መግቢያ አግኝታችሁ በልጇ አመጣችሁባት። በደከማ ጎኖ ማለት ነው ብላለች። እናቴን ባሌን እኔ ሰርቦኛ ግን ልጆቼ ብላለች። በልጁ ማንም ይተናደል የለም ማለት በልጆቻችን ማንም። ግን እሷ እንደዚህ እንዳቆሰላችሁ እናንተ የምትቆስሉበት ሰዓት ይመጣሉባቸኋል። ሀቢባ ያለምን ፈመሰች ነው። እንደ ሀቢባ እኮ መሆን ትችላላችሁ። ጀግና ጎበዝ እኮ ብትሆኑ እንዳውም እንደሷ ፈመሳችሁ በጥሩ ነገር ሄዳችሁ ልታግዟት። እሷ አንድ አንድ አንድ ሀቢባ፣ ሌሎችም አሉ። በእርግጥ ከእሷም በፊት የሆኑ ጥሩ ነገሮችን የሰሩ ነሳራ ብዙ ልጆች አሉ። እናቃለን፣ አንክድም። ብዙዎችንም ባብሰዋል። ለምን እንደነሱ አትሆኑ? ቅናት ከሆነ ይህ ትፈልገሽ ምን ብለሽ ያንን ኩላ ዘመቻ ከምታደርሱባት ሀቢባ መሆን እኮ ትችላላችሁ። እንደ ሀቢባ መፈመስ ትችላላችሁ። በጥሩ ነገራችሁ ቁጭ ብላችሁ ጊዜያችሁ ሁሉ መስዋዕት አርጋችሁ እንደ ሀቢባ መሆና ሰው ሰው ረርታችሁ በቃ እንደ እሷ ታዋቂ መሆን ትችላላችሁ። ግን ለዚህ ላይ አንደበታችሁ ዋጋ ትከፍሉበታላችሁ። የዛሬ ዘበን ጡር እግዚአብሔርን አይውልም አያድርም። ቶሎ ነው የሚደርሰው። በጣም ከባድ ነው፣ በጣም በአፍ እህል ይበሉበታል እንጂ ጥሩ አይናገሩበት። እናቴ ነበርና ከነሱ አይማሩ ነው ማለት ነው። ማረን በጣም ላይ ያለቀስኩት ግን እግዚአብሔር ይመስገን፣ አሁን ተረጋግታ ደግሞ ደስ ብሏት ተረጋግታ ወደ ስራዋ እጅ ሳትሰጥ ወደ ስራዋ ፈጣሪዋን ይቅር ብላ ወደ ፈጣሪዋ ቀጥላ ጀግና ስላየኋት ደግሞ ደስ ብሎኛል። ይሄው እናንተ ተንፍሳችሁ ቀራችሁ፣ እሷ ግን ስራዋ ላይ ተመልሳለች። ግን ለምንድን ነው በቃ የሆነ ሰው በለጥ ብሏችሁ ሲሄዱ መኮርኮም መኮርኮም መኮርኮም መኮርኮም እንጂ እስኪ የሄድሽበትን መንገድ የፈመስሽበትን መንገድ እኮ ብትልክ ትነግራችሁ መፈመስም ትችላላችሁ። በቲክቶክ ነው ከሀያም ሰው ጀመራ ነው ዛሬ ሶስት ሺ አራት ሺ አስር ሺ የሚከታተለ ጥሩ ነገር እየሰራች ጥሩ ነገር እያደረጋችሁ ሳሟን ስትችል እግዚአብሔርን በሚያሳዝን ነገር እግዚአብሔር የፈጠረውን ፍጥረት እሱ ፈልጎ በፈጠረው ፍጥረት ፍጥረት እናንተ ገብታችሁ ጣልቃ ምንትስ ምንትስ ምንትስ ስትሉ እራሳችሁ ናችሁ ከላይ የሚከፈላችሁ። እሷስ እንግዳ ፈጣሪዋን ለምነው አይደለም እንደዛ አይነት ፈጣሪ የፈጠርከኝ አምላክ እንደዛ አይነት ልጅ ስጠይ ብላ ለምነው አይደለም። በቃ እግዚአብሔር በፈለገው መልኩ ሰጣት፣ እሷም ደግሞ አሜን ብላ ተቀበለችው። ጀግና ናት። እንትን በፈጣሪ እንኳን እንደዚያ አድርጎ ቢፈጥር የመስማት ችግር የለበትም። የሰማ ነው። ጎበዝ ናት። ያንን እናንተ ግን አይበለውና እንደሱ አይነት ልጅ ቢሰጣችሁ ያንን የምታደርጉበት አቅም እንኳን የላችሁ ሊሆን ይችላል። ግን ሰው በጣም ክፉ ነው። እኛ በሽሽ ግን ለምንድን ነው እንደዚህ ይሆን ነው። በቃ የሆነ ነገር ደካማ ጎን ካገኛችሁ ያችን አውቅ ያለው ለማለት የምትሮጡበት ሂደት በጣም ነው የሚያሳፍረው በጣም በጣም እግዚአብሔርን በጣም ነው የምታሳፍሩት። እንደው ቢመጣ ቢመጣ በልጅ ሲመጣ አይደለም በልጆቻችሁ በእናንተ አካል ነገጧት፣ ምን እንደምትሆኑ ከሰዓት ምን እንደምትሆኑ ከደቂቃ በኋላ እንደት እንደምትሆኑ ወይም ራሳችሁን ይህንን የተናገራችሁበትን የያዛችሁ አይዛችሁ ታውቃላችሁ? እስኪ እንደው ቁም ብለን የምንናገረውን ምንትን የምንለውን እስኪ ብናቅ በሰው ደካማ ጎን መሄድ እኔ ሀቢባ በእርግጥ እንደ አይደለም ይሄን ነገር ያለችው የልጇን የሚሰማበትን ለምስኪን እንደሰጠች እርቼ በፊቱ ምናምን በሚዲያ ነው በግልጽ የተናገረችው። እኔ ከእሷ ግን ከእሷ የተረዳሁት ምንም ነገር ቢፈጠር ጓደኛ ሆን ማንም ይሁን ደካማ ጎን ለማንም ሰው በቃ የሚያደማቸውን ነገር ለሰው መናገር እንደሌለባቸው። እኔ ከዚ ቀደም የሆነ ነገር ደርሶብኛል ያንን ነገር ተዚህ ስለኝ እግዚአብሔርን በጣም ነው የምስልቀው የሆነ ሱቅ ቦታ ላይ የሆነ ነገር አይሆነ ሰዓት ላይ ተብዬ በጣም ነው ምስቀው። ትዝ ካለኝ እስቃለሁኝ። ያንን የተባልኩትን እኮ መረጃ እንጪ ብላት ያቺ እንደዛ ያንቃ እንደዛ ያለች መረጃ የላትም ግን ሰምቻለሁ ለማለት የሆነ ሱቅ ቦታ ላይ የሆነ ነገር አለችኝ። ግን እስቃለሁ። እግዚአብሔርን ይሄን ያህል ነው ሰው ይሄን ያህል ነው በቃ ሰምቻለሁ ለማለት እናንተ የቆማችሁበት ቦታ ገደልም ይሁን የትም ይሁን የትም ይሁን አያስቡላችሁም። ማይዶንክ ያጣራችሁ አይደለም ግን ያሳፈርኳችሁ ያሸማቀኳችሁ እየመሰላቸው የት ቦታ ብትሆኑ እናንተን ያንን የሰሙትን ሰማሁ ለማለት ቦታ አይመርጥላችሁም። ለእናንተ ምናቸውም አይደለም፣ እግዚአብሔርም ለእናንተ ምናቸውም ምናቸውም አይደለም። መጠንቀቅ እኔ ከዛም በኋላ ተጠንቀቂያለሁ። እኔ ያ ነገር የተባልኩት ሁኖም አይደለም ግን በጣም ታዘብኩ፣ በጣም እግዚአብሔርን። በጣም ከዛም በኋላ ደግሞ እንደዚህ ያደነገጠች ምናምን ሲባል ሌላ ወሬ ሰማሁ። እኔ የደነገጥኩት የነገረችብኝ ቦታ እና እኔ እና እሷም ከስንት ጊዜ በኋላ ተገናኝተን እዛ ላይ ሰምቻለሁ ለማለት አውቂያለሁ ለማለት የነገረችብኝ ገርሞኝ ነው እንጂ እኔ ሌላ አይደለም ግን ምንም ቢሆን በሕይወታችሁ ምንም ቢሆን ምናልባት ሰው ከሰማ አንገት የሚያስደፋ ነገር ካላችሁ እራሳችሁ ብቻ እንዲቀመጥ ፍቀዱ። የራሳችሁ ሆድ ያልቻለውን ለሰው አውሩልኝ ማለት ሆድ እኮ እንኳን አይደለም፣ ይሄንን አሪፍ ሸክማን አይደል። እሷ ግን ይሄንን በይፋ ያወራችሁ ስለሆነ ነው ይሄንን የምላችሁ። ግን ሰው ምን አይነት ክፉ እንደሆነ በደካማ ጎናችሁ ገብቶ እናንተን ለማሸማቀቅ የሚሄድበት መንገድ ትንሽ እየታገኝ በጣም ከባድ ነው እና ይህን የውድ ረስ ሐቢባዬ በጣም ወድሽ፣ ዛሬ እንደ መግቢያ ላይ እንዳልኩሽ፣ ዛሬ ምን ያክል በስንት ሰው ፊት ታዋቂ ሆነሽ አይደለም ሆነ አይደለም መወዳት ሃምሳ ሰው ቁጭ ብሎ በሚመለከታት ሰዓት አደንቃታለሁ፣ ወዳታለሁ። በጣም የምወድላት ፓርት ነበረኝ። የማልፈልገው ታለ እሷ ናት የምትጠይቅ በለው ሰውተዋለሁ እንጂ እኔ ማን ነኝ? እና በሷ ቤት ገብቼ በሷ ህይወት ገብቼ ይሄ ትክክል ነው ይሄን ትክክል አይደለም ብዬ እንደውም ከምወድላት እኔ እኔ ነኝ ትል ነበረ አስተያየት ስሰጣት እኔ እኔ ነኝ ትል ነበረ እያ በቃ እራሷን እናታን የምትገልጽበት ነገር በጣም ወዳት ነበር። ዛሬም ደግሞ ስራዋን ቀጥላም ስላየ ነው ደስ ብሎኛል። እንደዛ አይነት የሰማችሁትን ያወቃችሁትን በዛ ጎን እየሄዳችሁ ግን ሰው እና ሸማቅቃለን የምትሉ ብዙ ሰዎች ትኖራላችሁ። እናንተ ግን በጣም ታሳዝናላችሁ። በቃ አላችሁ፣ አወራችሁ፣ ኃጢአታችሁ እራሳችሁ ተሸከማችሁ። እሷም ወደ ስራው መለ- እኔ የሚነድን እንደዚህ ሁና አርጋችሁ አስለቅሳችሁ አስለቅሳችሁ በልጅ አመታችሁ እንኳን ከሜዳ ብታጠፉ ነበር ብላለች። እሷም እንደዚህ ብላችሁ ከሜዳ ልታጠፉ ፈልጋችሁ ነበረ ግን አልጠፋም ብላ ልጅ ግን የሁነትም የምርም ችግር ነች እና ይሄንን ለማስተላለፍ ነው ቁባካችሁ ያወቃችሁትን በቁስ ጨካ መስጀድ ሰተን ማለት

አበረታቱ አስተያየትም በዚህ መሀልም ደግሞ የተሳሳስኩት ነገር ካለ እታረማለሁ። ስለ ነበረን ቆይታ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። እንደው እየሰማ ነው እንደው የምናውቃትም የሆነ ነገር የጓደኞቻችን አንዳንድ ጊዜ የጓደኞቻችን ባዘቦትም በቃ እንደሚስጥር ብለን ያወቅ ነው ያስ እንደው ትንሽ እንደ ሆዳችን ውስጥ እንደ ዝችልባችን ውስጥ ሰማን ብለን ለማሮጥ ሳይሆን ለመቋጠር የምንሞክር በጣም ከባድ ነው። በሌላ ቪዲዮ መልስ እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ቤተሰብ። ባይ ባይ